ጥቃ ነገር ድረስ ይታገሱ ማስበበር ካላ ዜጋ ከዛ የወሳሙ ኩትን ውሳኔ ወይ ፈር ምድካለው ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። እስከ ነገር ድረስ ታገሽ። ወይኔ የበላቸው ወይኔ የበላቸው እንግዲህ ሩታዬ ዛሬም ቆረጠች፣ ነብሯ ዛሬን ቆረጠች። እንግዲህ ወንድ ልጅ ቆረጣ፣ ሌላችሁም ሴት ልጅ ቆረጠች። በድጋሚ የፍቺ ወረቀትና እና እንዲሁም ደግሞ የክስ የመጥሪያ ወረቀት ለአብርሃም ይዛለት ቤቱ ድረስ ካቻለች ከቻለች ቤተሰብ እንግዲህ አብርሃም የክሱንም ወረቀት የፍቺውንም ወረቀት ተቀብሎ እስከ ነጌ ድረስ ታገሽኝ፣ ነጌ ወይ ፈርማለሁ ወይም ደግሞ ወደ ህግ አካል ይሄዳለሁ ብለዋል ማለት ነው። እንዶ አብርሃም፣ እዬ አብርሃም፣ አብርሃም አልኩኝ። እንዶ አልቀበት፣ እዬ፣ እንዶ ስሞትልህ፣ ስቀበርልህ፣ መቼም እስከማደር ድረስ የወር የጥማት ድፍት ስለሚያደርገኝ ሹክ በለኝ እንዲ፣ ውሽማህ ነው የምትፈታው ወይስ ሩታዬ ናት? ቤተሰብ እኔማ እውነቴን ነው የምላቸው። የጠራጠርኩ ሰው አለ ሩታናት ወይስ ሴርሚላ ነው የሚለው በደንብ አድርገን የምናወራበት ይሆናል ማለት ነው። ሌላው አቶ መነው ኤፍሬም የአብርሃም ያጎት ልጅ ምን አለ? ይሄ ትዳር እኮ እሱን ዋጋ ከፍሎበታል፣ ለአንቺ ዋጋ ከፍለሽበታል ሲለት ምን አለች ሩታ? ያፌ ቁርጥ ይበለልሽ ዋጋ የተከፈለበት ነገር ያከብሩታል እንጂ አያቀሉትም ማለች። በትክክል በትክክል። ታዲያ ዋጋ ተከፍሎበታል ተብሎ እንደተፈለገ የሚንቦጫረቁበት ነገር ነው ትዳር። ለማንኛውም ውድ ተመልካቾች፣ ላይክ፣ ሼር ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላያ ያግብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሺር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቀብረራዋ የነብሯ የሩታ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ለአቶ አልቅበት ዛሬም የፍቺ ወረቀት ሰጥተዋለች ማለት ነው። ትላንትና እንግዲህ ከማሪቆስ ጋር ሄዳ የፍቺ ወረቀት ስትሰጠው እናንተ ባለጌ ብሎ ቅድድ ብሎ አርጎ ብሎ ነው አርጎ አርጎ ከፊታቸው ወርውሮ ነበር። ይብልግና ብልግና አቶ አልቅበት የንቀቱ ንቀት ማለት ነው ወረቀት ቀዶ በፊቷ ላይ ወርውሮ እናንተ ባለጌ ብሎ ተሳድቦ ነበር የሄደው ማለት ነው። በድጋሚ የሱን እልክ ይዟት ዛሬም እንግዲህ የፍቺ ወረቀትና እንዲሁም ደግሞ የመጥሪያ ወረቀት በአንድ ላይ አያይዛ ይዛለት መጣች ማለት ነው። ይዛለት መጣች። እንዶ ምን አለበት አብርሃም ማለት ነው። አይ አብርሃም፣ እኔ ይህ አብርሃም ካፌ አይጠፋም። እናት ያተ አሸብር ማለት ነው። አቶ አልቅበት ማለት ነው። እንዶ ምን አለበት ሰብሰብ ብትል ማለት ነው። እንዶ ትዳርህን ብታከብር ውሽሞችህን እዛው ገለል ብታደርግ ማለት። ዛሬ እኮ ጨነቀው። ቤተሰብ ጭንቅ እኮ ነው ያለው። የፈለገውን ብንጨቃጨቅ፣ የፈለገውን ብንጣላ፣ እኔ አንድ ቀንም ፍቺ አስቤ አላቅም። ኧረ እባክህ እና ከሰላሳ አምስት ሴት እንደፈለግ ስትቦጫ አረቅ ዝም ዝም ብላ ከአንተ ጋር የምትጓዝ ነበር፣ የመሰለ ሴት ልጅ እኮ ማለት ገደብ አላት እኮ ትችላለች፣ ትችላለች፣ ትችላለች አንድ ቀን ግን እንደ ቦምብ የፈነዳች ቀን ማሰላም የሚመልሳት የለም ማለት ነው። ቦምብ ሲፈነዳ የሚመልሰዋለ ሴትም ልጅ ልክ እንደዛ ናት። በትዳሯ ላይ በጣም ታጋሽ ናት። ትታገሳለች። ትዳሯን ይዛ ለማስቀጠል የማትሆነው የማትወጣው ዳገት የማትወርደው ቁልቁለት የለም የማታልፈው ችግር የለም። ትዳሯን ላለመፍታት ማለት ነው። ነገር ግን ኦቨር የሆነባት ቀን መመለሻ የላትም ማለት ነው። አሁን ሩታ እንደምታደርገው ማለት ነው። አንተ በአንተ ቤት አሁን እንደፈለግ ተራቅጠ እንደፈለግ ተንዘላዝነ በሴት ጭን አልወጣም ብለ እንደፈለግ ከሆነ አብራህ የምትቀጥል ወይም ደግሞ አብረሃት የምትቀጥል ነበር አይደለ የመሰለህ። ነገር ግን አልሆነም። ይሄ እንዲሆን ያደረግከው እኮ አንተ ራስህ ነ አለች እኮ፣ አንተ ራስህ ጉድ እኮ ነው። እኔ እኮ ደግሞ ማሪቆስ የሚለው ነገር ይቅርታ ማሪቆ ሳልኩኝ የፍሬም ብዙ ዋጋ ከፍላችኋል እኮ አሁን እሱ ፊርማ የሚገባ የፊርማ ወረቀት የክስ ወረቀት የሚገባው ሰው ነው ወይ ማን ስለሆነ ነው እሱ እንደ ወንድም ስለሆነ ነው ለምንድን እኔ እኮ በጣም ግርም የምትሉኝ ነገር ማለት ነው እንዶ የአብርሃም ቤተሰቦች ማለት ነው እኔ በጣም ነው የምትገርሙኝ ማለት ነው እን እውነት እውነታውን ለማውራት ማለት ነው እኔ ለምንም ለምንም ይሁን አይመለከተኝም ነገር ግን እውነታ ማውራት ስላለብን ማለት ነው እናንተ የት ነበራችሁ አሁን የፍሬምም ማለት ነው ዛሬ ስትከራከር ነው ለምንድን ነው የፊርማ ወረቀት የምትሰጪው ለምንድን ነው ፍቻችሁ ምናምን ጥሩ ነው ለምን ትፋታላችሁ ማለት ደስ ይላል ነገር ግን ደግሞ ይህ ሁሉ ችግር ስታሳልፍ ለምን አልመጣህም ኦኬ በዛን ሰዓት ተሰድበ ሄደሃል መጥፎ ነገር ስለሰራ ማለት ነው ሩታንም ስለሰደብካል ነገር ግን ማለት ነው አብርሃም እንደዛ ከሴት ልጅ ጋር እንደፈለገ ሲራገጥ በነበረበት ሰዓት የት ነበር ከሩታ ጎን ባትቆምም እንኳ ወንድምህን መጥፎ አትጠላበትም ነበር ወይ ብለሃል እኮ አቡሽም ብሏል በዛን ሰዓት ማንም ተው ይሄ መጥፎ ነው ያለው የለም። አዎ እንደውም አጨበጨቡለት ማለት ነው። እነ ቴቴዎች አጨበጨቡለት እንጂ መጥፎ ነው፣ በትዳርህ ላይ እንደዚህ አይነት ዝሙት አትስራ ያለው ማንም የለም። በዛን ሰዓት መጥተ ወንድምህን ከዚህ ከመጥፎ ስህተቱ እና ከመጥፎ ስራውን ብታስቆመው አሁን ዛሬ ብትናገርም ያምርብህ ነበር። ነገር ግን አላስቆማችሁትም እንደፈለገ እንደዛ ሲራገጥ ሳመኝ ልሳምሽ ሲባባሉ ማለት ነው። ሚስቱን ቁጭ አድርጎ አስረግዞ ቤት አስቀምጦ እንደፈለገ ሲራገጥ የት ነበራችሁ? ዛሬ ፍች ያስፈልገው እናታ። ለሴት ልጅ እየተረገጠች መኖር አለባት እንዴ? በለዋይ ላይ ከማንም ሴት እየተራገጠ ማለት ነው። ጉድ እኮ ነው። እውነቴን ነው ምላችሁን። የዛሬ ፍሬም ማለት ነው። ሲከራከራት፣ ውጭ ወጥቶ እየተከራከራት ነበር። አስቢበት እያላት ነበረ። እሷም ልክልኩ ነው ለነገሩ። ነገር እኔ አስቤ ጨርሼ ነው ይህን ውሳኔ የወሰንኩት ብላለች ማለት ነው። ብዙ ዋጋ ከፍላቸዋል። እኔ ወላሂ ነው የምላችሁ። ሩታ በጣም አነጋገሯ ብቻን ሳይሆን ያረማመዷ ስልት ራሱ የተለየ እኮ እንቁ ሴት ናት እኮ በቃ መናገር እያንዳንዱ ቃላቶችን የምታወጣቸው ደስ የሚሉ በቃ አውቃ ተረድታ ነው የምታወራው ማለት ነው። ዝም ብሎ በጌስ አይደለም የምትነዳው ማለት ነው። እና ሩታ እውነቴን ነው፣ ስማርት ናት። ስማርት ማለት ነው ስማርት እየተከ ማለት እኔ ዋጋ ስለከፈልኩ ለሱ ስለከፈለለት እንደተፈለገ ይሆንበታል። አይደለም ዋጋ የከፈልንበት ነገር ልናከብረው ነው የሚገባው። አዎ ብዙ ዋጋ የከፈሉበት ትዳራቸው ነው። ብዙ ዋጋ የከፈሉበት ትዳራቸው ደግሞ ዋጋ ከፍሎ ነበረ መዝለቅ የነበረበት ማለት ነው። ችግሩንም መከራውንም ስቃዩንም ከሚስቱ ጋር ማለት ነው። እሱ ግን ያው ለውጥ ሲያገኝ ሸሽ ገዳሚ ነው ያማረው ማለት ነው። ያማሮ ማነው አብርሃም ማለት ነው። አሁን ይሁን ግድ የለም ቤተሰብ ማንነህ ያልቅበት እዬ አሁን ነጌ ማንን ነው ግን፣ ከህይወትም ብታስወጣው ውሽማ አሁን ምን ሊውጣት ነው? ውሽማ ነ ከህይወትም ስታስወጣት ማለት ነው። እርግጠኛ ነገ ሩታዬ አታስወጣትም። እኔ በቃ እንድኮ ዛሬ ሼም ይዞት ነው እንጂ ወድሻለሁ፣ አፈቅርሻለሁ ሊል እኮ ትንሽ ነው የቀረው ማለት ነው። ግን ሼም ይዞታል። እንደው ብታወጣው ይሻለህ ነበረ ውሽማህን። ይቺ ውርጋጥና ዋልጌች ራቆታ ማለት ነው። እሷን ውልቅ አድርገህ ከዚች ከትዳር አጋርህ አብረሀት ብትኖር ነበር የሚሻለህ ማለት ነው። እርግጠኛ ነኝ ነገም እንግዲህ አትፈርምም፣ አትፈርምም። እርግጠኛ ነኝ አትፈርምም። ያው ሄርሜላ ናት ውልቅ አድርገህ የምታስወጣት ማለት ነው። ሄርሜላ ይኸው እመኝበት። ዛሬ እንግዲህ ማመን አለብሽ ማለት ነው። እንደተበላበት እቃ ነው ነገ የምትወረወሪ ማለት ነው። ነገ እንግዲህ ለቅሶ ወይ ኢንስታግራም ላይ ወይም ደግሞ ቲክቶክ ላይ ለቅሶ ይለቀቅልናል ማለት ነው፣ ቤተሰብ ለማንኛውም እንግዲህ አብርሃም ተርበትብተዋል፣ ደንግጠዋል ዛሬ ማለት ነው። እንደዚህ ቆርጣ የምትጓዝ አልመሰለውም። ትናንትና እንደዛ ስለተናገረ ማለት ነው አልፈልግም አልፈርምም ስላላት ዘልቅዘልቃ እንደዚህ በቃ ጠንክራ የምትሄድ አልመሰለውም ነበር ማለት ነው። ባይሆን ትላንትና አሁን ትላንትና እኔ ምክንያትን ምንድን ነው ስትል፣ ትላንትና ምክንያትን መናገር ነበረብህ። አብርሃት ልትኖር ከፈለግ እኔ በቃ ከዚህ በኋላ እኔ ትላንትናም ተናግሬያለሁ ከዚህ በኋላ ምንም አይነት ነገርን መጥፎ ስህተትን አልደግምም አልሰራም ብትላት ኖሮ እስከዚህ ደረጃ አትደርስም ነበረ። ለነገሩ አብርሃም አንተ ከስህተቶች መቼም አትማርም በቃ ከስህተትህ አትማርም። ያው ውሃ ቢወቅጡት እንቦጭ እንደሚባል አንተም ያው ነህ። እኔ ከሴት ጭን ትወጣለህ ብዬ አላስብም። ያው ሱስ ይዞሃል ማለት ነው። ሱስ በቃ ወደ ሶሻል ሚዲያ ከመጣ ጀምሮ በቃ ሱሰኛ ነህ በቃ። አንተ እንዴት ነው እውነቴን ነው የምልህ፣ አንተ ሞት ይሻላል እኮ ነት፣ ሞት ይሻላል። ሚስትህን ቤት ቁጭ አድርገ ሴት ልጅ አቁማ ስትስምም ቢያንሱ ጋራ ዞርቤ ሼም ነው እንኳ ማትል ሰው ቴ መቼን ከስህተት ትመራለህ ብዬ አንተ አላስብም። እኔ አልቅበት እንደወሱ የላይኛው ይድረስልን እንጂ አላቅልም። ግሩተ የኔ ጀግና የኔ አንበሳ ማለት ነው። በቃ ሴት ልጅ ቆረጠች ከዚህ በኋላ አታገኟትም። እውነቴን ነው የምላችሁ በየተራ እየመጣችሁ አትዝረጥረጡባት፣ በቃ አትዝረጥረጡባት። ልጅቷ ቆርጣለች። ጎ ወደፊት ነው የምትለው ማለት ነው። ጎ ወደፊት ዛሬ እንደዚህ ሆኜ ያልተሰበርኩ ያልተጎዳው ነገ አልጎዳም ብላለች። አምናበታለች ማለት ነው። እውነቴን ነው። አንዳንድ ሰዎች ማለት እኮ በቃ የሆነ ነገር ሲደርስባቸው ወድቀው ተሰብረው የሚቀሩ የሚመስላቸው ብዙዎቹ አሉ ማለት ነው። ነገር ግን ያን ሰው እንዳይሰበርና እንዳይወድቅ ከጎኑ ደገፈ ቅፍ የሚያደርገው ፈጣሪ አለው ማለት ነው። አዎ ፈጣሪ ያለው እሷም ብላለች። እኔ ፈጣሪ ያለኝ ዛሬ ያልወደቅኩት ነጌ አልወድቅም ብላለች ማለት ነው። ዛሬ እርጉዝ ሆና ልትጥሏት ብታስቡም እንኳ አልወደቀችም። ነጌ ደግሞ በልጇ ትጽናናለች ማለት ነው። አከተመ እንግዲህ፣ መልካም የመንደድ ጊዜ ይሁንልህ ማነህ፣ አቶ አሸብርዬ ማለት ነው። መልካም የማሰቢያ አደር ይሁንልህ ነው የምለው። ነገ እንግዲህ ማን ከልብ ውስጥ እንደሚያወጣ ቤተሰብ የምንጠብቅ ይሆናል። ልንስ እውነት ነው ምላችሁ ገና አሁን ሳልተኛ ራሱ በቅዠት